እነዚህ ቅናሽ የተደረገባቸው አፓርትመንቶች የሚገኙት አያት ላይ ነው። ሁለት ፕሮጀክት ነው ያለ አያት ላይ። አንደኛው ኦልሞስት ከአያት አደባባይ አምስት መቶ ሜትር ርቀት ላይ ወይም ሎሚያድ ሱፐር ማርኬት ጋር ማለት ነው። ሌላኛው ሳይታችን ደግሞ ከአያት አደባባይ ወደ ፈረስ ቤት የሚወስደው መንገድ ላይ፣ ሁለተኛው ፕሮጀክታችን እዛ ጋ ነው የሚገኘው ሰዎችን እንግዲህ በቂ የሆነ የመኪና ማቆሚያ ያለው ሊፍት፣ ባካፕ ጄኔሬተር፣ የራሱ የሆነ ትራንስፎርመር፣ ጋርቤጅ ሹተር ያለው መጨረሻ ላይ ደግሞ ፕሮግራም ማዘጋጀት ቢፈልጉ እጅግ ዘመናዊ የሆነ ኦፕን ቴራስ ያለው ቢልዲንግ ነው። እዛ ጋር እየገነባ ነው ያለ። ባለ ሶስት መኝታ አሁን ምሳሌ 111 ካሬ ያለ እሱ ሳይት ላይ 12 ሚሊዮን 200 ሺ ብር ስንሸጥ የነበረው ባለ ሶስት መኝታ አፓርትመንት አሁን ላይ እንግዲህ ለእናንተ እጅግ ቅናሽ አድርገን በሰባት ሚሊዮን ዘጠኝ መቶ ሺህ ብር ሙሉ ክፍያ እየሸጥን ያለ ነው ይሄ ማለት ከአራት ሚሊዮን 300 ሺህ ብር በላይ ቅናሽ አድርገናል ማለት ነው። ካለ ሳይት ላይ ይሄ 111 ካሬ ነው። ከፍ ያለ ካሬ ደግሞ የምትፈልጉ ከሆነ 137 ካሬ አለ። እሱ በ15 ሚሊዮን ብር ስንሸጥ የነበረው አሁን ላይ ለእናንተ እጅግ ትልቅ ዲስካውንት አድርገን በ9 ሚሊዮን 700 ሺህ ብር ለሽያጭ ያወጣንላችሁ ፒችሚዝ ከ5 ሚሊዮን 300 ሺህ ብር በላይ ቅናሽ አድርገናል ማለት ነው። እዚህ ሳይታችን ላይ ሌላኛው ደግሞ ያው አያት ፈረስ ቤት የሚገኘው ሳይታችን ነው። እሱ ሳይታችን ላይ እንግዲህ ባለ ሁለት መኝታ 86 ካሬ 8 ሚሊዮን 100 ሺህ ብር ስንሸጥ የነበረውን አሁን ላይ ወደ አምስት ሚሊዮን ሶስት መቶ ሺ ብር ዲስካውንት አድርገን አውጥተንላቸዋል ማለት ነው ፒች ሚስ እዚህ ቤት ላይ ከሁለት ሚሊዮን ስምንት መቶ ሺ ብር በላይ ቅናሽ አድርገናል። ይሄ ሰማኒያ ስድስት ካሬ ባለ ሁለት መኝታው ነው። ባለ ሶስት መኝታ ደግሞ ከፈለጋችሁ መቶ ሀያ አምስት ካሬ አለን። እሱ ሳይት ላይ አስራ አራት ሚሊዮን አራት መቶ ሺ ብር ስንሸጥ የነበረውን ቤት ኦልሞስት ወደ ሰባት ሚሊዮን አራት መቶ ሺ ብር ቅናሽ አድርገናል ማለት ነው። ይሄ ማለት መቶ ሀያ አምስት ካሬ ባለ ሶስት መኝታው ላይ ኦልሞስት ከአራት ሚሊዮን ብር በላይ ቅናሽ ተደርጓል ማለት ነው። በአምስት ሚሊዮን ወይ በስድስት ሚሊዮን ብር ከገዛችሁ ቤቱን ፊክስድ ያችኛውን አማውንት ነው እየከፈላችሁ የምትሄዱት። በአንድ ዓመትም ተረከቡ በአንድ ዓመት ከስድስት ወር ምንም አይነት ጭማሪ አይጨምርባችሁም። ዶላር ቢጨምር የኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ እናንተ ላይ አደርግባችሁ፣ ፊክስድ በኢትዮጵያ ብር ነው እምትሆነው። ሰላም፣ የማዕዘን ሊስቲንግ ቻናል ተከታታዮች፣ እኔ ኢክራም እባላለሁኝ የሪል ስቴት ሽያጭ ባለሙያ አማካሪ ማካሪ ነኝ። ዛሬ እንግዲህ ለእናንተ ለተመልካቾቻችን እጅግ ትልቅ የሆነ ሰርፕራይዝ ይዘን መጥተናል አንድ ድርጅት እንግዲህ ባለ ሁለት መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ባለ 3 መኝታ አፓርትመንት ደግሞ በ7 ሚሊዮን 900 ሺህ ብር እየሸጠ ይገኛል አዲስ ዓመት ምክንያት በማድረግ ከ4 ሚሊዮን ብር በላይ ቅናሽ አድርጓል በፊት ከሚሸጥበት ከነበረው ዋጋ ማለት ነው ድርጅቱ ማን ነው የት ቦታ ላይ ነው እየገነባ ያለው ቅናሹ እውነት ነው ወይ የሚለውን ደግሞ ቁጭ ብለን ዲቴል አስረዳቸዋለሁ ተከታተሉ ቅድም መጀመሪያ መግቢያ ላይ እንደነገርኳችሁ አዲስ ዓመት ምክንያት በማድረግ እንግዲህ እጅግ በጣም ትልቅ የሆነ ቅናሽ ነው የተደረገው። ስለ ድርጅታችን መጀመሪያ አንዳንድ ነገር ልበላችሁ። የእኛ ድርጅት ቴምር ሪል ስቴት ይባላል። ቴምር ከተመሰረተ ኦልሞስት ሰባት ዓመት ሞታል። በዚህ በሰባት ዓመት ውስጥ ደግሞ ስድስት የሚሆኑ ፕሮጀክቶችን ሙሉ በሙሉ አጠናቅቆ አስረክቧል። ይህ ማለት ኦልሞስት ከ340 በላይ አባወራዎችን ነው በዚህ በሰባት ዓመት ውስጥ የቤት ባለቤት ያደረገው። እውነት ነው የተባለው ቅናሽ እውነት ነው። እንግዲህ ከዚህ በፊት ስንሸጥ ከነበርናቸው አፓርትመንቶቻችን ላይ ኦልሞስት ከ4.5 ሚሊዮን ብር ጀምሮ ቅናሽ አድርገናል ማለት ነው። ያው ቴምር የሚታወቀው እንግዲህ ከተማችን ላይ በጣም አፎርዴብል በሆኑ ዋጋ አፓርትመንቶችን ለህብረተሰቡ የቤት ባለቤት በማድረግ ነው። ላይክ ሰው ኢዝሊ የቤት ባለቤት እንዲሆን አፎርድ ማድረግ እንዲችል። ለምን ከሀገር ውጭ ያለ ሰው ብቻ ቤት ይገዛል? ሀገራችን ውስጥ ያለ እየለፋ ያለ ወጣትም የቤት ባለቤት ይሁን በሚል እሳቤ በጣም አፎርዴብል በሆነ ዋጋ አፓርትመንት ቤቶችን በመሸጥ ነው የሚታወቀው። ለዚህ ደግሞ እንግዲህ ዘንድሮ በተዘጋጀው ኢትዮ ሪል እስቴት አዋርድ ላይ በአፎርዴብል ዋጋ አፓርትመንት ቤቶችን በመሸጥ ዘርፍ ይህን ዋንጫ ተሸልመናል ማለት ነው። ሶ አሁን ላይ ደግሞ ፕሮሞት እያደረኩላችሁ ያለው ፕሮዳክት እንደተባለው እጅግ ትልቅ ቅናሽ ተደርጎ ለእናንተ ይዘበተናል። መልካም እነዚህ ቅናሽ የተደረገባቸው አፓርትመንቶች የሚገኙት አያት ላይ ነው። ሁለት ፕሮጀክት ነው ያለን አያት ላይ አንደኛው ኦልሞስት ከአያት አደባባይ አምስት መቶ ሜትር ርቀት ላይ ወይም ሎሚያድ ሱፐርማርኬት ጋር ማለት ነው። ሌላኛው ሳይታችን ደግሞ ከአያት አደባባይ ወደ ፈረስ ቤት የሚወስደው መንገድ ላይ ሁለተኛው ፕሮጀክታችን እዛ ጋ ነው የሚገኘው። ምን አይነት አፓርትመንቶች ናቸው የሚለውን ዲቴል ካየናቸው። ከሀያት ከአያት አደባባይ ወደ ጣፎ የሚወስደው ሎሚያድ ሱፐር ማርኬት ጋር የሚገኘው ሳይታችን ግራውንድ ፕላስ ቴን የሆነ መኖሪያ አፓርትመንት ሲሆን ሁሉም ባለ ሶስት መኝታ ናቸው። እዛ ላይ ከ111 ካሬ እስከ 137 ካሬ ድረስ አማራጮች አሉት። ሶ ህንፃችን እንግዲህ በቂ የሆነ የመኪና ማቆሚያ ያለው፣ ሊፍት ባካፕ ጄኔሬተር፣ የራሱ የሆነ ትራንስፎርመር፣ ጋርቤጅ ሹተር ያለው መጨረሻ ላይ ደግሞ ፕሮግራም ማዘጋጀት ቢፈልጉ እጅግ ዘመናዊ የሆነ ኦፕን ቴራስ ያለው ቢልዲንግ ነው። እዛ ጋር እየገነባን ያለ ነው። አትዘሴም ደግሞ ፈረስ ቤት ጋር የሚገኘው ሳይታችንም እንደዛው እጅግ ዘመናዊ የሆነ ሊፍት ባካፕ ጄኔሬተር ትራንስፎርመር ያለው የራሱ የሆነ ኦፕን ቴራስ ያለው አፓርትመንት ነው። ፐረስ ቤት ሳይታችን ላይ ደግሞ ከ86 ካሬ ጀምሮ እስከ 125 ካሬ ድረስ የካሬ ኦፕሽኖች አሉ ማለት ነው። እሺ፣ በጣም ኢንትረስትድ የሚያደርገው ደግሞ ይሄኛው ፓርት ነው። ምክንያቱም አሁን ላይ አዲስ ዓመትን ምክንያት በማድረግ እጅግ በጣም ትልቅ ቅናሽ አድርገናል ብያችኋለሁ። እያንዳንዱን ለማየት ያክል ሎሚያድ ሱፐርማርኬት አጠገብ ላይ የሚገኘው አፓርትመንት የምንሸጣቸው ሳይቶቻችን ላይ ባለሶስት መኝታ አሁን ምሳሌ 111 ካሬ ያለ እሱ ሳይት ላይ 12 ሚሊዮን 200 ሺህ ብር ስንሸጥ የነበረው ባለሶስት መኝታ አፓርትመንት አሁን ላይ እንግዲህ ለእናንተ እጅግ ቅናሽ አድርገን በሰባት ሚሊዮን ዘጠኝ መቶ ሺ ብር ሙሉ ክፍያ እየሸጥን ያለ ነው ይሄ ማለት ከአራት ሚሊዮን ሶስት መቶ ሺ ብር በላይ ቅናሽ አድርገናል ማለት ነው ከአንድ ሳይት ላይ ይሄ መቶ አስራ አንድ ካሪ ሆነ ከፍ ያለ ካሪ ደግሞ የምትፈልጉ ከሆነ መቶ ሰላሳ ሰባት ካሪ አለ እሱን በአስራ አምስት ሚሊዮን ብር ስንሸጥ የነበረውን አሁን ላይ ለእናንተ እጅግ ትልቅ ዲስካውንት አድርገን በ9 ሚሊዮን 700 ሺ ብር ነው ለሽያጭ ያወጣንላችሁ። ፊች ሚስ ከ5 ሚሊዮን 300 ሺ ብር በላይ ቅናሽ አድርገናል ማለት ነው። እዚህ ሳይታችን ላይ ሌላኛው ደግሞ ያው አያት ፈረስ ቤት የሚገኘው ሳይታችን ነው። እሱ ሳይታችን ላይ እንግዲህ ባለ ሁለት መኝታ 86 ካሬ 8 ሚሊዮን 100 ሺ ብር ስንሸጥ የነበረውን አሁን ላይ ወደ 5 ሚሊዮን 300 ሺ ብር ዲስካውንት አድርገን አወጥተንላቸዋል ማለት ነው። ፊች ሚስ እዚህ ቤት ላይ ከ2 ሚሊዮን 800 ሺህ ብር በላይ ቅናሽ አድርገናል። ይሄ 86 ካሬ ባለ ሁለት መኝታው ነው። ባለ ሶስት መኝታ ደግሞ ከፈለጋችሁ 125 ካሬ አለን እሱ ሳይት ላይ 14 ሚሊዮን 400 ሺህ ብር ስንሸጥ የነበረውን ቤት ኦልሞስት ወደ 7 ሚሊዮን 400 ሺህ ብር ቅናሽ አድርገናል ማለት ነው። ይሄ ማለት 125 ካሬ ባለ ሶስት መኝታው ላይ ኦልሞስት ከአራት ሚሊዮን ብር በላይ ቅናሽ ተደርጓል ማለት ነው። አዎ፣ ሌሎች የአከፋፈል አማራጮችን አዘጋጅተናል። አሁን የጠቀስኩት ዋጋ መቶ ፐርሰንት ለሚከፍል ደንበኛ ነው ዊች ሚንስ እጁ ላይ ካሽ ኑሮት ዲስካውንቱን መጠቀም ለሚፈልግ ደንበኛ ነው ይሄ ዋጋ። ነገር ግን ቀስ እያለ ለሚከፍል መክፈል ለሚፈልግ ደንበኛ ደግሞ ሌላ የአከፋፈል መንገድ አዘጋጅተናል። ዊች ሚንስ ይሄ መቶ ፐርሰንት ለሚከፍል ደንበኛ ነው። ነገር ግን አስር ፐርሰንት ከፍሎ ደግሞ ቀሪውን ቀስ እያለ መክፈል ይችላል አንድ ደንበኛ። ሌላኛው ደግሞ አርባ ፐርሰንት ከፍላችሁ ቀሪውን ቀስ እያላችሁ የምትከፍሉ። ፊትሜስ 40 ፐርሰንት ስትከፍሉ ሁለት አይነት ኦፖርኒቲ ነው ያላችሁ። አንደኛው ከ40 ፐርሰንት ስትከፍሉ 20 ፐርሰንት ቅናሽ እንሰጣችኋለን። ከዛ ሰከንድ ፔመንታችሁ ደግሞ የሚሆነው ከስምንት ወር በኋላ ነው፣ የእፎይታ ጊዜ እንሰጣችኋለን ማለት ነው። ነገር ግን ይሄ መጀመሪያ ላይ የጠቀስኩት ዋጋ ለመቶ ፐርሰንት ክፍያ ነው። በ10 ፐርሰንት እና በ40 ፐርሰንት ለሚከፍል ደንበኛ ሌላ ዋጋ ነው የምናዘጋጀው፣ አከፋፈል መንገዱም ሌላ ነው የሚሆነው ማለት ነው። አሁን ላይ ግን እጃችሁ ላይ ካሽ ካለ እና በደንብ ፕሮግረሱ የሄደ ቤት መግዛት ከፈለጋችሁ ከዚህ የተሻለ ኦፈር አታገኙ። ይሄኛው መቶ ፐርሰንት አከፋፈሉ በጣም አሪፍ ነው። እሺ፣ ሎሚያድ ሱፐር ማርኬት ከሚገኘው ህንጻችን እንዳልኳችሁ ግራውንድ ፕላስ ቴን ነው። አሁን ላይ እንግዲህ ስምንተኛ ስላብ እየሞላ ነው። ኦልሞስት ሁለት ስላብ ነው ከዚህ በኋላ ይቀረናል። ሶ ፕሮጀክቱ እያለቀ ነው ማለት ነው። ግንባታው በአንድ ዓመት ከስድስት ወር ነው የምናስረክበው። ላይክ አንድ ዓመት ከስድስት ወር ማክሲማም ነው ያስቀመጥ ነው እንጂ ሁለት ስላቭ የቀረው ሳይት አንድ ዓመት ከስድስት ወር አይፈጅም። ሶ ላይክ ምንድነው ማክሲማም አንድ ዓመት ከስድስት ወር ብለን አስቀመጥን። ጥንቅቅ አድርገን የምናስረክባችሁ በአንድ ዓመት ከስድስት ወር ማለት ነው። ሌላኛው ደግሞ ፈረስ ቤት የሚገኘው ሳይታችን አሁን አምስተኛ ፍሎር ስላቭ ሞልተናል። እሱ ሳይታችንን በሁለት ዓመት ነው የምናስረክበው። በሁለት ዓመት ጊዜ ውስጥ የምትረከቡት ሳይት ነው ማለት ነው። ፕሮግረሳቸው ይሄን ይመስላል። አካባቢው እንግዲህ ምንም ነገር አያስፈልገውም። አብዛኛው አዲስ አበባ ላይ ያለው ፖፕሌሽን አያት አካባቢ ነው፣ ከሲኤምሲ ወደ አያት አካባቢ ነው ሴትል ያደረገው። ለምን ካላችሁ አያት ከፋብሪካ ንጹህ የሆነች ኤሪያ ናት። በጣም ተመራሽ ናት። አሁን ላይ በጣም ብዙ ሰዎች ለመኖር የሚመርጧት ቦታ ናት። ነፋሻማ ናት። ብዙ ነገሮች ያሉባት ናት። ከኢንፍራስትራክቸር አንጻር ብናይ ሆስፒታሎች ትምህርት ቤቶች፣ የሃይማኖት ተቋማት፣ ሁሉን የሚያካተተ ለመኖሪያ ምቹ ተመራጭ የሆነ ቦታ ስለሆነ ምንም ነጋሪያ አያስፈልገውም። አብዛኛው ሰው የሚመርጠው ቦታ ነው። ለዛ ነው ብዙ ጊዜ ኮንስትራክሽን ወደ አያት አካባቢ የሚበዛው ሪል ስቴቶች የሚበዙት በጣም ብዙ ሰው እዛ ኤሪያ ላይ መኖር ስለሚፈልግ ነው። ኢቭን ከሬንታል አንጻር እንኳን በጣም ውድ ነው፣ እዛ አካባቢ ኪራይ በጣም ቦታው ተፈላጊ ከመሆኑ የተነሳ ውድ ነው። ምንም ቦታው ላይ ምንም ጥያቄ የሚያስነሳ አይደለም። ብትኖሩበትም ብታከራዩበትም በጣም ትርፋማ የምትሆኑበት ቦታ ነው። እኛ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። ዶላር የሚባል ቃል እኛ ጋር የለም። ዛሬ በአምስት ሚሊዮን ወይ በስድስት ሚሊዮን ብር ከገዛችሁ ቤቱን ፊክስድ፣ ያችኛውን አማውንት ነው እየከፈላችሁ ትይዩት። በአንድ አመትም ተረከቡ፣ በአንድ ዓመት ከስድስት ወር ምንም አይነት ጭማሪ አንጨምርባችሁ። ዶላር ቢጨምር የኮንስትራክሽን ማቴሪያል ቢጨምር፣ ምንም አይነት ጭማሪ እናንተ ላይ አደርግባችሁ። ፊክስድ በኢትዮጵያ ብር ነው የሚሆነው። ነገር ግን ቅድም የጠቀስኩት ዋጋ ለመቶ ፐርሰንት ክፍያ ስለሆነ ይሄ ማተራ ያደርግም እሱ ላይ ቀስ እያላችሁ ለምትከፍሉ ደንበኞች ግን ምንም አይነት ዋጋ ጭማሪ ነው ፊክስድ አማውንት ነው የሚያሳስባችሁ ነገር የለም ማለት ነው። እሺ ይሄ ቅናሽ እንግዲህ እስከ መስከረም ሀያ አምስት ድረስ የሚያወጣ ነው። የቀሩንም ጥቂት ቤቶች ናቸው። እንደምታዩት ቢሮችን በጣም ክራውድድ ሆኗል። ቅናሹን ለመጠቀም በጣም ብዙ ሰው እየደወለ እየመጣ ጆይን እያደረገ እየገዛ ነው ማለት ነው። እስከ መስከረም ሀያ አምስት ነው የሚቆየው። ያው ቀኑን ብቻ ሳይሆን ፕሮዳክቱም ስለሚያልቅባችሁ በጣም ኢንትረስትድ የሆናችሁ ሰዎች ተጠቀሙ፣ አሁን ተጠቀሙ ነው በጣም ይህንን አፓርትመንት መግዛት ለሚፈልጉ ደንበኞቻችን እንግዲህ ከሀገር ውስጥም ከሀገር ውጭም ያሉ ያው ኦፕሽን አዘጋጅተንላቸዋል። አገር ውስጥ ያላችሁ ከስር እናስቀምጣለን፣ ስልክ ቁጥራችንን ደውሉ፣ ኦፊሳችኑ ሳይቱን ቪዚት እናደርግላቸዋለን ከዛ ሽያጩ መፈጸም ትችላላችሁ። ከሀገር ውጭ ያላችሁ ይሄን ቪዲዮ የምትመለከቱ ደንበኞች ደግሞ እዚህ ቤት ላይ ኢንትረስትድ ከሆናችሁ አንደኛ በተወካያችሁን መጨረስ ትችላላችሁ። ነገር ግን ምንም ተወካይ የሌላችሁ ባላችሁበት ሙሉ ኢንፎርሜሽን ፕሮቫይድ እናደርጋችኋለን። አስፈላጊ ከሆነ ሁሉንም ሌጋል ዶክመንት እንልክላችኋለን። ሳይቱንም ቪዲዮ ኮል ማየት ካለባችሁ ኤሪያው እናሳያችኋለን። ካመናችሁበት እዛው ባላችሁበት ሆናችሁ በስዊፍት ኮድ ክፍያችሁ መፈጸም ትችላላችሁ። ኦር ደግሞ ሌላ የራሳችሁ የክፍያ መንገድ ካላችሁ በራሳችሁ መንገድ መጨረስ ትችላላችሁ። ሰው ምንድን ነው የሚሆነው ውሉን እኛ እዚህ ሰርተን በደቼ ልንልክላችሁና በደቼ ተፈራርመን መጨረስ እንችላለን ማለት ነው። በመጨረሻም እንግዲህ ማለት የምፈልገው እንደዚህ አይነት ኦፈር የትም ቦታ አታገልሙ። አያት ያውም አደባባይ ዋናው አስፋልት ዳር ላይ ባለ ሁለት መኝታ አፓርትመንት በ5 ሚሊዮን 400 ሺ ብር፣ ባለ ሶስት መኝታ አፓርትመንት ደግሞ በ7 ሚሊዮን 900 ሺ ብር ሙሉ ክፍያ ነው እየተሸጠ ያለው። ፕሮግረሳቸውም ከፍ ያሉ ሳይቶች ናቸው። ከዚህ የተሻለ ኦፈር ታገኛላችሁ ብዬ ስለማላስብ ደውሉና ተጠቀሙ። እጅግ ጥቂት ቤቶች ናቸው የቀሩ። ለበለጠ መረጃ ደግሞ ከስር የምናስቀምጠው ስልክ ቁጥር አለ። በዋትሳፕ በቴሌግራም፣ እንዲሁም ቀጥታ በመደወል ልታገኙን ትችላላችሁ። ከስር የማስቀምጠው ስልክ ቁጥር ብቻ ነው የእኛ አድራሻ። በእሱ ብቻ ደውሉልን። አመሰግናለሁ።